መልካም ነው ከስንት ጊዜ ቆይታ በኋላ ወደ እናንተ ብቅ ብያለሁ፣ ውድ ቤተሰቦቼ እንዴት ናችሁ? ልኝ ሁሉ ሰላም ከእኔ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ኖራችኋለሁ ማለት ነው። እና ዛሬ በአዲስ ቪዲዮ ወደ እናንተ መጥቻለሁ ማለት ነው፣ ውድ ቤተሰቦቼ። እንዲሁም ላይክ፣ ሼር፣ ኮሜንት እያደረጋችሁ እንድታበረታችሁ ከዚህ በኋላ አይጠፋም፣ በሳምንት አንድ ቪዲዮ ወይ ደግሞ በሶስት ቀን በአራት ቀን እንዲሁም ደግሞ ወይ ሁል ጊዜ ልለቅላችሁ እችላለሁ ማለት ነው። አዳዲስ ነገሮች ላይ ዛሬ አንድ ነገር አለ የታዘብኩት፣ እና ስለዛ ትንሽ ላወራ ነው ወደ እናንተ የመጣሁት ማለት ነው። ውድ ቤተሰቦች እና እኔ የምላችሁ ማለት ነው አንዳንድ ጊዜ በቃ ስደት ላይ በጣም ከባድ ፈተና ከባድ ችግር እየደረሰ ነው ያለው እና ቪዲዮን፣ ኢትዮጵያ ያላችሁ አንዳንድ የምታወሉ ትኖሩ ትችላላችሁ ምናምን እና ለእናንተ ማስጠንቀቂያ መስጠት ነው የምፈልገው። ምክንያቱም እያንዳንዳችን ስደት ስንመጣ ቤተሰቦቻችንን እንዲሁም እራሳችንን ብዙ ነገሮቻችንን እንለውጣለን ብለን ነው የምንመጣው፣ ሁላችንም ስደት ስንመጣ ማለት ነው። ግን እዚህ ከመጣም በኋላ ልክ እንዳሰብነው አናገኘውም። ማለት አንድ ሰው እንዳሰበው እናገኘዋለን ብላችሁ እንዳታስቡ፣ እውነት ስነግራችሁ ማለት ነው። እያንዳንዳችን ወደ ስደት ስንመጣ ሁላችንም ያስብነው ያቀርነው ነገር ሁሉ ተሳክቶ ልክ እኛ እንዳስብነው መንገድ ይሆናል ብላችሁ በፍጹም እንዳጠብቆ ሰማይና ምድር ነው። እኔ ስመጣ እራሱ እዚህ በቃ ማለት አንድ አምስት ወር ተመከሰረው ይሆናል አይደል? ፎቅ መኪና፣ ምናምን ብዙ ነገሮች ክስታችን ምናምን የምትሄዱ ነው የሚመስላችሁ ግን አይደለም። እና በጣም ከፍቷል። እንደውም በእኛ ጊዜ እግዚአብሔር ይመስገን ማለት እንደዚህ ስልክ የለም ምን የለም ባይኖር እንኳን ሰው እርስ በእርሱ ይዋደዳል። ማንም እንኳን ኢትዮጵያዊ ሆናችሁ ለሌላ ዜጋ የምናዝነን ማንም አሳልፎ አይሰጣችሁም። አሁን ላይ ግን ብሔር የሚባል ነገር መጥቷል። አንቺ አማራ፣ አንቺ ኦሮሞ ምናምን እንኳን ኢትዮጵያዊ ማለት ነው እና ኢትዮጵያዊ ናችሁ ብሎ እንኳን ማንም የሚተዋችሁ ሰው የለም። በጣም ከባድና ችግር ላይ ነው እያለ ያለው እና አብሱ አሁን ላይ በደላላ በምናምን የምትመጡ ሰዎች ጥንቃቄ አድርጉ። ወደዚህ ሀገር መምጣት ካሰባችሁ በምታውቁት ሰው ቢሆን። እዚ ጋር በቃ በጣም ከባድ ነው ስደት ስትመጡ። እኔ አንዳንድ ጊዜ ስደት ስመጣ ሕይወቴ ሊያልፍ ይችላል ሞትም ብኖርም እችላለሁ የሚለውን ነገር አስበን ካልሆነ የምንመጣው በጣም ከባድ ነው ያለው ነገር በጣም ከምንም በላይ ማለት ነው እና እንግዲህ ትናንትና ሁላችንም ሰምተን ሊሆን ይችላል። ያልሰማችሁ ምትኖሩ ትችላላችሁ። እንግዲህ ላይቭ ላይ በደል ላላመታ ሁሉ ነገር ጨርሳ፣ ፕሮሰሷን ጨርሳ፣ ብሯን አውጥታ ምናምን ትመጣለች። እንግዲህ እዚህ ማለት ነው እዚህ ከመጣች በኋላ እንግዲህ እያንዳንዳችን የምንመጣው ማንኛችንም እንደምናውቀው ሰው ገብተን ልንሰራ ነው የምንመጣው ቋንቋም ከቻልን በምግብም ሊሆን ይችላል፣ ጽዳትም ሊሆን ይችላል ደግሞ ሁሉንም እንደ ዕድል ሆኖ ደግሞ ወይ ሁሉንም ቤት በአጠቃላይ ምግብ፣ ጽዳት ምናምን ሊያጋጥመን ይችላል። አንዳንዱ ሊሆን ይችላል ያ እንግዲህ ቻንስ ነው ብዬ ነው የማስበው። እና አንዳንድ ደግሞ ወይ ምግብ ወይም ትሊም ብቻ ሊሆን ይችላል እና በጣም ከባድ ነው ያለው ነገር። እውነት እኔ የሚሰማው ነገር በቃ አንዳንድ ጊዜኛ ኢትዮጵያ አበሻ ማለት ይሄ ነው እንዴ እያልኩ ነው ማለት ይሄ ነው ወይ ሀበሻነት መገለጫችን እኛ ኢትዮጵያውያኖች ተወዳጆች ስራ ወዳድ ስራ የምንሰራ ሰው የምናከብር ፍርሃት እግዚአብሔር ያለን በጣም ብዙ ነገሮች ነው በእኛ በሰዎች ላይ የሚናበብል እኛ ሀበሻ በቃ ሀበሻ ሲባል እንደዛ ተብሎ ነው የሚባለው እንኳን ኢትዮጵያዊ ተብሎ ማለት ነው በአሁኑ ሰዓት ግን ከነጮቹ ከአለም ካሉት በጣም እኔ ለካ ኢንተርኔት ሳይኖር ኖሯል እንደ ገበናችንን የሸፈነልን ለካ በዘባበቶቻችን ባሳዩን ታሪክ ባሳዩን ጀግንነት ባሳዩን መልካምነት ነው እንደ የምንጠራው እያልኩ ነው ያለሁት ማለት ነው። እኔ አሁን ላይ ማለት ነው እና ገብረ ሰዶም የሚባል ነገር በቃ በእኛ ባበሾች እየባሰ ነው ያለው። እና እኔ ትናንትና ልጅቷን ተብል ላይ አደርጋታለሁኝ ርከርትታሰማ ምናምን ነገር እና ሰው አንድ ደላላ ሰራተኛ አምጥቶ ለስራ ነው ሲባል፣ እኔ ያመጣሁት ለዚህ ነው ብጃማ ገዝቶ ልብስ ገዝቶ ሁሉ ነገር ገዝቶ እንግዲህ ሴትና ሴት አይሰባችሁታል። ደላል አምጥታ ይህን ነው ምትሰሩ ብላለች ደላሏ ብላ ትናንትና ስታለቅስ እኔ ልጆች እናት ነኝ ልጆችን ላሳድግ ነው የመጣሁት ባለ ትዳር ነኝ ብላ ስትል ስሰማት እውነት ውስጥ የተነካ እና እኛ ኢትዮጵያውያኖች ምንድን ነው ምን ያክልስ ነው አስተዋጽኦ እያደረግን ያለ ነው? ምን ያክል ነው ይሄንን ነገር እየታገልን ያለ ነው? እስኪ እናንተ ስታስቡት አሁን ምን ያክል ነው በቃ እያደረግን ያለ ነው? እየሰራን ያለ ነው? ምን ያክል ነው? እኔ እውነቴን ነው የምላችሁ። በቃ ምን ያክል ነው አስተዋጽኦ ማለት አሁን ለምሳሌ ጥሩ ሰዎች የሚባሉት ምን ያክል ነው አስተዋጽኦ እያደረጉ ያሉት? በነገራችን ላይ እያንዳንዶቻችን ምን እንላለን መሰለን፣ አባቶች ለምን አያስተምሩም፣ አባቶች ለምን እንዳያደርጉም በሃይማኖት አባቶች ለብቻቸው እንዴት ያድርጉ? ትክክል ናቸው እኮ በጎች አይንጠብቁ ተብሎ እኛ በጎችን፣ አባቶች ደግሞ ልክረኛ ናቸው። ግን እንዴት ያደርጉ? መቼም ዘላለም እነሱ ቅፍ አድርገው በእጃችን እኳ አይዙም። እና እኛ ምን ያክል አስተዋጽኦ እያደረግን ነው? እውነቴ ነው። በጣም ጥያቄ ውስጥ ነው የፈጠረብኝ። ማለት እኛ ሀበሾች በቃ ከፈረንጆች ከሌላ ከሌላ ሀገሮች በጣም ብሰናል። በቃ በጣም እንደውም እኔ እነሱ ይሻላሉ። በአሁኑ ሰዓት እነሱ እንደውም ፍርሀት እግዚአብሔር አላቸው። በቃ ፈጣሪያቸውን የሚፈሩ ናቸው። የእውነቴን ነው የምለው፣ እየሆኑ ነው ያሉት። አብሶ ስደት ላይ፣ አብሶ ደግሞ ይሄ ዱባ የሚባል ነገር ላይ በቃ ሁሉ በቃ የማይደረገው ነገር ፍጹም የለም። በቃ ምንም ነገር ማለት ነው። እና እንዴት ነው በቃ እንዴት ነው ይሄንን ነገር መቋቋም የምንችለው? እስኪ እናንተ አሁን አሁን በዚህ ላይ ምን ትላላችሁ? እስኪ እኔ በጣም እየገረመኝም ነው እየደነቀኝም ነው እያዘንኩ ነው ማለት እኔ ብቻ አላቅም ምን እንደምላችሁ ማለት ነውና እኔ በጣም ከፍቶኛል። የምሬን ነው የምላችሁ ማለት ይሄንን ገብረ ሰዶ ምን ትሰማ ማለት እኔ ብሆን እኔ እኔ ብሆን ምንድን ነው የማደርገው ሰውት እያንዳንዳችን ማርያም ነው የምላችሁ። እያንዳንዳችሁ ማለት ነው። እያንዳንዳችን እንሰቡ እኔ ብሆን በሉ። ማርያምን በጣም የሚያስለቅስ ነው፣ የሚያስከፋ ነው። ምና ምናምን ነገሮች በቃ እኔ ብሆን እንዴት ነው የምሆነው የሚለውን ነገር ሁላችሁም የምሰው ማለት ሜዳን ቤት ልትቀጠሩ መጣችሁ። ሌላም ሊሆን ይችላል፣ በሹፍርናም ሊሆን ይችላል፣ ካፓኒም ድርጅት ሊሆን ይችላል ምናምን፣ ሱቅ መሸጥ በ የተለያዩ ነገሮች ስራዎች ሊሆን ይችላል። እያንዳንዳችን እዚህ ስንመጣ ማለት ነው። ግን አስባችሁታል? አሁን ይህን ንገላችሁን አውቃችሁ ከሴትና በዛ ላይ እናንተ ብዙ ነገር ያሳለፋችሁ ታሪክ ልጅ አላችሁ፣ ባለትዳር ናችሁ፣ ምናምን ነገር። እኔ ትናንት ልጅቷ በቃ እንዴት ነው የበላችኝ የምል በቃ ምንም አማራጭ የለም። በቃ እንደዛ እያደረገች ምናምን ብላና ስልክ ስላላት እሷ አሁን በስልኳ መታ ተናግራ ከዛ ከቤት ልወጣ ትችላለች ግን ስንት አለ ስልክ የሌለው ከመጣ በኋላ ስልኩን የሚቀማ ስንት አለ እኛ እኮ ድሮ ስንመጣ እኔ ምንም ስልክ ሳይኖረኝ እጄ ላይ ምንም ስልክ ሳይኖረኝ ሁለት አመት ሰርቻለሁ ሁለት አመት ምንም ስልክ ኋላ ቁርማ ስልክ ኋላ ምናምን እጄ ላይ ስልክ አልይዝም ቤተሰቦች ጋር ብቻ ደውላለሁ። በአንድ ወርም በሁለት ወርም በአስራ አምስት ቀንም በስምንት ቀንም አገኛለሁ። አለቀ ስልክ የሚባል እጅ ላይ የለም ነበረ። ከዛ ቋንቋውን ስለምደው ሁሉን ነገር ስለምደው ከዛ አሁን ላይ እንኳን ላይ ያለ ስልክ ቀርቶ መብቴን ማስከበር የምችል ሆን ያሉ፣ ግን አዲስ የሚመጡ ቋንቋ የማይችሉ ሰዎች ወይም እንግሊዘኛ ትንሽ መሞከር የማይችሉ ምንም ነገር የማይችሉ ልጆች እንዴት ነው የሚሆኑት? እኔ አሁን እሱ ነገር እያስጨነቀኝ እኔ ምሬ ነው ምላችሁ። እንዴት ነው የሚሆኑት? እንዴት ነው የሚሆኑት ማለት እንዴት ነው በቃ እኛ ስሽ ቋንቋም እንችላለን ምናምን እንደዚህ ምናምን ታናግራላችሁ፣ በቃ ካልሆነም ቤት ትቀይራላችሁ፣ ካልሆነም ምናምን ብዙ አማራጮችን መጠቀም ይችላሉ። አዲስ እኮ የሚመጡ ሰዎችን የኢትዮጵያ ዜጋ የኢትዮጵያን ዜጋ እየተጫወቱበት ነው ያሉት። እና ይሄንን ማስቆም የምንችለው እኛ እራሳችን ነን። ከኛ በላይ ያላችሁ ትልልቅ ሚዲያ ያላችሁ አላችሁ እንደዚህ ያለ እንትን ላይ ቲክቶክ ላይ ወይም እንትን ላይ ሲባል ለምን አትናገሩ? ለምን ይሄ ነገር ይቁም? ደላሎቹ ለምን ለህግ እንዲቀርቡ እንትን ነገሩ ኢትዮጵያ ውስጥ እኮ ህግ የለም ግን እዚህ ህግ አለ። ለምን ተባብራችሁ ህግ እንዲቀርቡ እንዲከሰሱ ምናምን ነገር አታደርጉም? እንዲህ በቃ አገራችን ምናምን መሰደው ምናምን በቃ ሁሉ ነገር ፍታችሁ በቃ በሃይማኖታችን ምንድን ነው እያስተላለፍን ያለው? በእስልምናው አይፈቅድም፣ በሙስሊም አይፈቅድም፣ በእስልምናው ማለት ነው። በእኛ አይፈቅድም። ከዚህ በኋላ ውርደት ምን አለ እና እኔ በጣም አዝን ያለው የእውነት በቃ ማለት እኔ ለእናንተ ለሁላችንም በቃ ጥንቃቄ እንዲኖራችሁ ብዬ እኔን ሀሳብ አምጥቼ ዛሬ ላወራችሁ የቻልኩት ማለት ነው። ውድ ቤተሰቦች እና በጣም ከባድ ነው። በጣም ማለት ነው። እና ውድ ቤተሰቦች እኔ በጣም በቃ ምን አይነት ጊዜ ላይ እንደደረስን አላውቅም። ሀገራችን ያለችበትን ጉዳይ ስታው በዛ ላይ ይህን ነገር ትተስቡ በጣም ከባድ ነው። እግዚአብሔር ማስተዋል ሚስጥን ወደ ህሊናችን ይመልስልን፣ በጭንቀት ያሉትንም እሱ ያስብልን። እና ውድ ቤተሰቦች ይህን ነው ምላችሁ እንግዲህ በቃ ሁላችሁም በቻላችሁ መጠን ይህን ነገር ማውገዝ፣ እንደዚህ የሚያደርጉ ሰዎችን በመምከር ህግ መቅረብ ካለባችሁ ህግ በአግባቡ እንዲቀጡ ከዚህ ስራቸው እንዲቆጠቡ ማድረግ ሁላችንም የራሳችን የግላችን አስተዋጽኦ ማድረግ አለብን ብዬ ነው የማምነው። ውድ ቤተሰቦች በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ቸርስ ምቱልኝ። ሁላችሁም ወዳችኋለው። ባይ ባይ። የነገሰው ይበላል።